ሁሌም በመልካም ነገር ላይ የምንገኝ አላህ አድርገን። በመልካም ነገር ላይ ተገኝተን በመልካም ነገር ላይ የምንጻን አላህ አድርገን። ኻቲማችንን አላህ ያሳምርልን። አሟሟታችንን ያማረ አላህ አድርግልን። የሁላችንን መጨረሻ አላህ ያሳምርልን። በመልካም ነገር ላይ ብቻ ቢዚ የምንሆን አላህ አድርገን። ከመጥፎ ነገር ደግሞ የምንታቀብ አላህ አድርገን። ምን አልባት ሳት ብሎ መጥፎ ነገር ላይ ወደቅን፣ ደግሞ ወዲያው ያ ረብ ተውባ የምናደርግ ወደ አንተ የምንመለስ አንተ ማረን የምንል አንተ አድርገን። ቁዋውን ኃይሉን ስጠን መጨረሻችን አሳምርልን። ያ ረብ መጨረሻችን አሳምርልን። የአንተም ፍቅር ልባችን ውስጥ አስገባልን። የቁርአን ፍቅር፣ የሐዲስ ፍቅር፣ የነብዩን ፍቅር በልባችን አላህ ያስገባልን። የመጥፎ ነገሮችን ደግሞ ሐራም የሆኑ ነገሮችን ደግሞ አላህ ከውስጣችን አላ ያውጣልን። የመጥፎ ነገሮችን ደግሞ ጥላቻ በውስጣችን አላ ያስገባልን። ሐራም የተባሉ ነገሮችን በአጠቃላይ የምንጠነቅቅ የምንጠላ አላህ ያድርገን። ሐላል የሆኑ ነገሮችን የተፈቀዱና አላህ የወደዳቸውን ነብዩ ያስተማሩትን ደግሞ የምንወድ የምንከተል የምንተገብር አላህ አድርገን። የሁላችን መጨረሻ ያማር አላህ አድርግልን። የሁላችን መጨረሻ አላህ ያማር አላህ አርግልን። ማናችንም መጨረሻችን አናቅምና ያማር አላህ አርግልን። አወዳደቃችንን ያማር አላህ አድርግልን። አሟሟታችንን ያማር አላህ አድርግልን። ያማር አላህ አድርግልን። ሀገራችንን ሰላም አላህ አርግልን። ሰላም አላህ አርግልን። ጦርነቱን አላህ ያንሳልን። ጦርነቱን አላህ ያንሳልን። ጦርነቱን አላህ ያንሳልን። የሙስሊሙን አንድነት አላህ ይጠብቅልን። አንድነታችን የእውነት አንድነት አላህ ያድርግልን። ለሱ ብለን የምንዋደድ የምንተሳሰብ፣ የምንዘያየር፣ የምንተዛዘን አላህ አድርገን። ፊሊስጤም ያሉት ወንድሞቻችን አላህ ይዘንላቸው። ገዛ ያሉትን አላህ ይዘንላቸው። የበላይነቱ ለነሱ አላህ አድርገው። የበላይነቱ ለነሱ አላህ ያድርገው። ሰላም አላህ አርጋቸው። ሰላም አላህ አርጋቸው። ዓለም ላይ ያሉት ሙስሊሞች ከመከራ ከጭንቀት አላህ ነጃ ይበላቸው። ያ ረብ ያለ ገባውን ወጣት ጥሩ ትዳር አላህ ይለግሰው። ለእህቶቻችን ሷሊ ሷሊ ባል አላህ ይለግሳቸው። ለወንድሞቻችንም ሷሊ ሷሊ ሚስት አላህ ይለግሳቸው። ልጅ የሌለውንም አላህ ልጅ ይለግሰው። ልጅ የሌለውን አላህ ልጅ ይለግሰው። ጭንቀት ላይ ያለው ከጭንቀት አላህ ይገላግለው። ቤት የሌለውን አላህ ቤት ይለግሰው። ስራው የተበላሸበትን አላህ ያስታክልለት አፍያው የተናጋበትን አፍያው እንደ በበሽታ ላይ የቆየ አልጋ ቁራኛ የሆነ ያ ረብ አላህ በራሱ ጥበቡ ህክማ አለው። አዛኝ ነው። ሩህሩህ ነው። አይድንም የተባሉ በሽታዎችን በአጠቃላይ የሚያድን ኮንፋየኩን ብቻ የሚጠበቅበት ጌታ ነው። ሁሉንም አላህ ያድነው። ሁሉንም አላህ ያድነው። ወላጆቻችንን አላህ ይጠብቅልን ከመልካም ስራ ጋር ከአፍያ ጋር